እስልምና አንድ ምንጭ ነው። የኢትዮጵያ ታሪክ ክርስትና አንድ ምንጭ ነው። ያ ጦርነት ሁሉ የኢትዮጵያ ታሪክ መለያ ነው፣ ቅርስ ነው። የኢትዮጵያ ታሪክ የሁሉ ካልሆነ የማንም አይሆንም የሚል መራ አላቸው። አንዱን ብሔር ወይም ሃይማኖት ታሪክን ነጥሎ ከዚህ አንጻር ብቻ የኢትዮጵያ ታሪክ የሚጻፍና የሚተነተን ከሆነ ትክክለኛውን የኢትዮጵያ ታሪክ ማወቅ እንደማይቻል ወለም ዘለም የማይል አቋም አላቸው። ኢትዮጵያውያንን የጋራ ሴት ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲወጣ ያደረጉት ምሁር በብዕር ስራዎቻቸው ሲታወሱ ይኖራሉ። የኢትዮጵያ ታሪክ የክርስትናው፣ የእስልምናውና የሌሎችም ሃይማኖቶች እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው የሚታወቁት ፕሮፌሰር ላጲሶ ጌታውን ዴሌቦ ይህንን ውሳቤ በምርምር ስራዎቻቸው በመግለጥ በመጽሐፎቻቸው ከትቧቸዋል። የፖለቲካው ገለት ማዕበል ሳይወዘውዛቸው በምሁራዊ የምርምር መነፅራቸው እይታ በብዕራቸው እውነትን ከትበው የኢትዮጵያውያንን ኅብረ ብሔራዊነት ያጎሉ ኢትዮጵያዊ ናቸው። በመጽሐፎቻቸውም አሰባሳቢውን የጋራ ማንነት በማሳየትም ምሁራዊ አሻራቸውን ያሳረፉ ናቸው። የታሪክ ምሁሩ ፕሮፌሰር ላጲሶ ፕሮፌሰር ላጲሶ በቀድሞው በከንባታና ሃዲያ አውራጃ በኩፋ ላሀበሌ ግንቦት 12 ቀን 930 ዓ ም ተወለዱ። የመጀመሪያ ትምህርታቸውንም በቢቾ ሆሳና ሚሽንና በመንግሥት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን በአዳማ በሚገኘው ገላዲዮስ ትምህርት ቤትና ባይብል አካዳሚ ተምረዋል። ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ድግሪያቸውን በላቀ ውጤት ተቀብለዋል። ከዋርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት የማስተርስ ድግሪያቸውን እንዲሁም በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና የዶክትሬት ድግሪያቸውን ወስደዋል። ዶክትሬታቸውን አጠናቀው የፕሮፌሰርነት ማዕረግን ጭምር በማግኘት ለሁለት ዓመት በቨርጂኒያ ዩኒየን ዩኒቨርሲቲ ሲያስተምሩ ቆይተው አብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ ሀገራቸው ተመልሰዋል። የሀገር ፍቅርን በማስቀደም ወደ ሀገራቸው ተመልሰው በምርምሩና በማስተማር ስራቸው ሀገርን ያገለገሉ ስመጠር ናቸው። ፕሮፌሰር ላዺሶ ከጋን ውስጥ መብራትነት ይልቅ እውቀታቸውን ለብዙሃኑ እንዲደርስ በርካታ መጽሐፍ ጽፈው ለአንባቢያን ያደረሱ በአደባባይን ሲሟገቱ፣ በመገናኛ ብዙሃንም ጠለቅ ያለ ትንታኔ በመስጠት አሻራቸውን ያሳረፉ ምሁር ናቸው። ሰሜንና ደቡብ ኢትዮጵያውያንን ያገናኘ መንግስት ነው። በአስራ ሁለት ሰባ ይሄ መንግስት ስነሳ በመሀል አገር ነው በዛሬ ወሎ ነው የተመሰረተ ሰው ሁሉ አንድ ነው ከአንድ ዘር ነው የመጣው ሰውን ከሰው የሚለየው ስራው ነው የሚሉት ፕሮፌሰሩ ሰብአዊነትን ያስቀደሙ አንጋፋ ታሪክ ምሁር ናቸው የኢትዮጵያ ታሪክ ስነዳ ያደረጉት ምርምርና አበርክቶም ለትውልዱ ቅርስ ሆኖ የሚዘልቅ ነው በስራዎቻቸው አንቱታን ያተረፉት ፕሮፌሰሩ በባህሪያቸውም ግልጽ ታማኝና ሰው አክባሪ እንደሆኑ ይመሰከርላቸው ባለትዳርና የሶስት ሴት ልጆች አባት የሆኑት አንጋፋዊ ታሪክ ምሁርና ተመራማሪው ፕሮፌሰር ላዺሶ ጌታውን ዴሌቦ ባደረባቸው ህመም በህክምና ሲረዱ ቆይተው ጥቅምት 30 2018 ዓ ም ከዚህ ዓለም በሞት ተለይተዋል።